ሰላም፣ ውድ የቻናሌ ቤተሰቦች በአዲስ ቪዲዮ ተመልሻለሁ። እንግዲህ እንደምታውቁት ሰሞኑን ስለ አብርሽና ስለ ሩታ ጉዳይ እጅግ አሳሳቢ ነገሮች ተፈጥሯል። በዛሬ ቪዲዮ እንግዲህ በጣም በጣም አስቸኳይ መልእክት ከቡታ ጅራ ድረስ የሩታ እናት እንግዲህ ለሩታና ለአብርሽ በጣም አስቸኳይ ነው ብሎ ልኳል ማለት ነው። ይህንንም መልእክት አብረን የምናይ ይሆናል። እንግዲህ አዲስ የሆናችሁት ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ይህንን ቪዲዮችንን ላይክ አድርገን እንጀምራለን። ሀሳብ አስተያየት ካላችሁ በቪዲዮው ላይ አስቀምጡልን። ውድ የቻናሌ ቤተሰቦች በጣም አሳሳቢ የሆነ የአብርሽና የሩታ ጉዳይ እጅግ እጅግ በጣም አስቸጋሪ ነገር ውስጥ ገብቷል። እንግዲህ እንደምታውቁት ነፃነት ከቡታጅራ ድረስ መታ አዲስ አበባ ላይ እንግዲህ ያው አብርሽና ነፃነት ተገናኝተው እጅግ በጣም ብዙ ነገሮችን ሲነጋገሩ ነበረ። ያ ነገር በከፍተኛ ሁኔታ ሩታ ጋራ እጅግ በጣም ፀብ ሆኖ ተፈጥሯል ማለት ነው። ያም ሆኖ ይሄ እንግዲህ እንደምታውቁት ያው ብዙዎችም ይሄንን በማድረጉ በጣም አዝኖ ነበሩ። ሩታም እንግዲህ በጣም በጣም ስሜቷ እንደተጎዳና በሰሩት ቪዲዮ ላይም በተናገር ነበረ፣ በጣም ተናዳበት ነበረ። እንግዲህ እሷ እንዳለችው ያው እንዴት ተነጋግረን ነበረ አብረን ነጻነትን ልናገኝ ያው እንግዲህ ተነጋግረን ነበረ፣ ለምን እንደዚህ አይነት ውሳኔ ተወሰናለ ብላ ስጠይቀው፣ ያው እንደምታውቁት እንግዲህ አብርሽ ቀጥታ የሆነ መልስ ራሴ መጀመሪያ ማግኘት ፈልጌያት ነው እሷን ለማግኘትም ፈልጌ ነው ለዛ ነው እንደዛ ያረኩት ብሎ ሲናገር እጅግ በጣም የተጋጋለ ስሜት ውስጥ ይገቡና በስተመጨረሻ ብርሻ እንግዲህ በተደጋጋሚ በጥፊ ትመታዋለች፣ አብርሽም ማለት ነው። እንደምታውቁት ሩታ በተደጋጋሚ ጥፊ ሰንዝራለች ማለት ነው። አብርሽ ላይ ያ ነገር በጣም እየከበደ በመሄዱ አብርሽም እንድትጸጸች አረጋለው ይህንን ነገር ደግሞ እቀጥላለሁ ብሎ በአፉ ሲናገር ነበረ። ያም ሆኖ ይህ እንግዲህ ያው እንደምታውቁት እነሱን ለማስታረቅ ብዙ ጊዜ አብሯቸው የሚሆነው አቤላ ነው። በጣም በሚገ የሚገርም ሁኔታ እንግዲህ በዛን ሰዓት ያው እሱም እሷን በመደገፍ ያንን ነገር ለማረጋጋትም ሲሞክርም ነበረ። ያም ሆኖ ይህ ግን አብርሽ በቃ በስተመጨረሻ በጣም በጣም በመናደር ከቤትም ወጥቶ ነበረ። በዚህ ያበቃው እንግዲህ ይህንን ነገር ያዩት በተለይ የሩታ እናት አስቸኳይ የሆነ መልእክት ለሩታም ለአብርሽም ልኳል ማለት ነው። ከዚህ ቀጥሎ እንግዲህ ያው የሩታ እናት ምንድነው የተናገሩት ምንድነው ያስተላለፉት መልእክት የሚለው በሰፊውም እና ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። አዲስ የሆናችሁት ሰብስክራይብ ማድረግ እንዳትረሱ አዲስ ያሉና ያላችሁት ደግሞ እንደተለመደው ላይክ አርጉ፣ ሀሳብ አስተያየታችሁን እንግዲህ ያው ቪዲዮ ስራ ኑሮልን እያንዳንዱን ሀሳባችሁን እንመልሳለን ማለት ነው። ወደ ጉዳያችን እንግዲህ ከቡታ ጅራ ድረስ እንግዲህ የተላከው መልእክት በጣም አስቸኳይ ነው። ምንድነው የያዘው መልእክት? እንግዲህ ያው እንደምታውቁት የሩታ እናት በተለያየ ጊዜ ለሩታ መልእክት እየላኩ ነበረ። ያው ሩታ ጋራ ያላቸው በጣም በጣም እንደምታውቁት በጣም ከእናትም በላይ ቅርበት አላቸው። በጣም በጣም ሩታም በእናቷ ማትደራደር እነሱ የሚሉትንም በደንብ የምትሰማ ሴት ናት። ያ ነገሩ በጣም ደስ የሚል ነገር ነው። እንግዲህ እነሱ የላኩት መልእክት አንደኛው እንዳገኘ ነው መረጃ፣ ያው ሩታ ይህንን ነገር እንደጀመረች እንደ ድራማ እንደሆነ በደንብ አድርጎ ነው የተናገሩት። ይሄ ነገር ልጄ ይበቃሻል፣ በቃ ይበቃል። በጣም ብዙ ሰዎች ጥያቄ እያነሱብኝ ነው የምኖርበት አካባቢ ላይም በተለይ ማህበረሰቡ በጣም ብዙ ጥያቄዎችን ይጠይቁኛል ልጅሽ ምን ሆና ነው እንዴት ከባሏ ጋር ተጣላች የሚሉ በጣም ብዙ ጥያቄዎች እጠየቃለሁ ይሄንን ለመመለሱ እንኳን በጣም ከባድ ሁኔታ ውስጥ ገብቻለሁ እባክሽን እባክሽን አቁሚ ይሄንን ነገር በጣም በጣም በጣም ብዙ ነገሮችን እያሳለፍኩ ስለሆነ እንደ እናት እንግዲህ መመክርሽ ይሄንን ነገር እንድታቁሚ እነግርሻለሁ ብሎ እንግዲህ ለሩት ታ ይህን መልእክት አስተላልፏል ማለት ነው። ይሄ ብቻ አይደለም። ለአብርሽ ደግሞ እንደዚህ በማለትም የራሳቸው መልእክት ልኳል ማለት ነው። አብርሽ እንግዲህ ያው የልጃቸው ፍቅረኛ ወይም ደግሞ የልጃቸው የትዳር አጋር እንደሆነ ያው ሁሉም ያውቃል። እነሱም በደንብ ይህን ነገር አስምሮበት እንግዲህ ውድ የልጅ ይባል እባክን፣ እባክን ያው ሚስትህንም ብሰማም እንግዲህ እኔ ትልቅ ሰው ነኝ እና እኔም መስማት አለብ። እጅግ በጣም በጣም በጣም ከባድ ሁኔታ ውስጥ ነኝ። እባክህን፣ የምሰሩት ስራ እጅግ በጣም ከባድ ነው። የኛም ቤተሰብ በጣም በጣም በዚህ ዋጋ እየከፈለ ነው። ስለዚህ እባክህን ከቻልክ ይህንን ነገር ለማቆም ሞክረ። ምክንያቱም በጣም በጣም እኛ ችግር ውስጥ ገብተናል። ብዙ በማህበረሰቡ በጣም ብዙ ሰዎችም ጥያቄ እያነሱብን ነው። በጣም ብዙ ሰዎች ሰዎችም መልእክት እየላኩብን ነው። እባክን እባክን አደራህን በእናት አንጀት እጅ ያለው ይህንን ነገር ለማቆም ሞክሩ። ከቻላችሁ እንግዲህ ወደ ተሻለ ስራ ግቡ። ከአሁን በኋላ ይበቃል። ይሄ ድራማ የሚመስለው ነገር በጣም ብዙ ሰዎችም አዝኖበታል፣ በጣም ብዙ ሰዎችም አልቅሶበታል። ብዙ ሰዎችም በእናንተ ደስታ ያው ተደስቷል። ግን አሁን ላይ በጣም ልክ ያለፈ ነገር የሚመስል ነገር ይታየኛል። እባካችን ይሄን ነገር ለማቆም ሞከሩ ብሎ እንግዲህ በጣም በጣም በሚያሳዝን ሁኔታ መልእክት ለአብርሽና ለሩታ ተልኳል ማለት ነው። ይህንን በጣም በጣም ቅርብ የሚባል ሰው ነው ይህንን መረጃ የሰጠን ቃል በቃል የተናገሩትን ጽፎ ነው እንግዲህ ይህንን ነገር ቀጥታ ወደኛ ቻናል የላከው፣ እጅግ በጣም እናመሰግናለሁ የላከውንም በጣም በጣም እናመሰግናለን። እንግዲህ ምክንያቱም በጣም ትልቅ መረጃ ነው የሰጠን። ያም ሆኖ ይህ እንግዲህ እንደምታውቁት ነፃነት ደግሞ ተከስታል ትችላለች ማለት ነው። ይሄ ነገር ሁሉ ነገሩ ድራማ ነው ብሎ እንግዲህ የሩታ እናት በግልጽ ተናግረዋል ማለት ነው። እንግዲህ እነሱም እንደሚነገራቸው ድራማ እንደሆነ እና ይሄ ነገር ያው የሆነ ሰዓት ላይ ማብቂያ እንዳለው ነገር ነው። ስለዚህ ማብቂያውን ነው እነሱ በጣም የናፈቁት። ምክንያቱም እንደምታውቁት እንግዲህ ማህበረሰቡ ያው በጣም ብዙ ነገር ሊጠይቃቸው ይችላል። በተለይ ጎረቤት፣ በጣም ዘመድ፣ ብዙ ሰዎች እንደሚጠይቋቸውም ተናግረዋል። እነሱም በጣም ከፍ ተኛ የሆነ ጭንቀት ውስጥ እንዳሉና ይህንን ነገር እንግዲህ ቶሎ እንዲጨርሱና ድራማቸውንም ቶሎ ጨርሶ ወደ ትክክለኛ ሕይወታቸው እንዲመለሱ በጣም በተደጋጋሚ ሲጠይቁ ነበረ። ምክንያቱም እንግዲህ እነሱ ከሚያሳልፉት አንጻር ያው ሁሉም ከባድ ይሆናል ብለን እናስባለን። እንደምታውቁት እንግዲህ የቤተሰብ ጉዳይም አስቸጋሪ ስለሆነ ይህንን ነገር እንግዲህ እነ ሩታና አብርሽ ቆም ብሎ አስቦበት ይህንን ነገር ያስተካክላሉ ብለን ተስፋ እናደርጋለን። እጅግ አሳሳቢው እንግዲህ ነፃነትና ሩታ ከተገናኙ በኋላ ምን አይነት ነገር ሊፈጠር ይችላል የሚለውም በጣም ብዙ ሰዎችን እያነጋገረ ይገኛል። ሆኖም እንግዲህ ያው እንደምታውቁት ነፃነትና ሩታ ሳይገናኙ በፊት ያው እንደምታውቁት አብርሽና ሩታ በጣም በጣም በጣም በጣም ከሚባለው በላይ ልክ ያለፈ አይነት ጥሎችን ሲያደርጉ ነበረ እስከ መማታት ደረጃ ድረስ መድረሳቸው ደግሞ እጅግ በጣም አሳሳቢ ነገር ውስጥ ያስገባል ማለት ነው። ትዳራቸውን እጅግ እንግዲህ በጣም በጣም አሳሳቢ ነው። አብዛኛው ሰው ድራማ እያለ ነው። በተለይ በጣም የቅርብ ሰዎች የሚባሉት እንደዚህ አይነት ነገሮችን እያነሱ ነው። ስለዚህ ይሄ ነገር ድራማ ነው ወይስ አይደለም፣ ይሄ ነገር እውነት ነው ወይስ አይደለም ለማለት እንኳን አስቸጋሪ ነገር ውስጥ ገብተዋል። በጣም ብዙ ሰዎች ይሄንን ነገር ለመገመትም ከባድ ሁኔታ ውስጥ ገብተዋል ማለት ነው። እንግዲህ ያገኘነው መረጃ ይሄንን ይመስል ነበረ። በጣም በጣም በጣም አስቸኳይ መረጃ የተባለው እንግዲህ እንደሚደርሳቸው ተስፋ እናደርጋለን። እናንተም ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ውድ ቻናሌ ቤተሰቦች ስለነበረን ቆይታ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆነላችሁ።